ቅርለት በሙሉ ባይጥ መርዝ የለም እንጂ ባይጥ መርዝ ወይ በማላታ እንጠጥቶ ያድራል። ቴክሳስን ብታሳይ ለሳምንት ታሳይ ተሽ ኢትዮጵያንስ መልሰሽ በመርከብ ጭነሽ መልስ እንዳለ መርከብ ላይ ይወድቃል። እየዘለለ መርከብ ላይ ይወራ ልንገርሽ። ቴክሳስን ያላይ አባይን ያላየ የምንጫ ምንጫ አመሰግናለሁ እኮ ካጥ እስኪ ይጅበት ትክክለና የሳቸውማ በመጽሐፍ መታተም አለበት። እመይቴ የላቸው አየሽ፣ ኑግ እኮ ይወቀጣላ ይለጠለጠ። አሁን እኮ የሚገርም እኮ ቅኔ ነው። ያን ሰውዬ እኮ የሚበልጠው የለ ስለሚቀኑበት። እኮ ማንን ትክክል ሰምተሻል? ማን የማይበጣቸው መስታቸው ማን ኑግ ኑግ ያሰኛቸው። ያምራቸዋል እንጂ ወቃጭም የላቸው። ይኸውልህ እመይቴ የሚለው እኮ የአማቱን የስም የዘመረ እንትን ሰባ ወጣት አሉ ቆንጆ ሴት ስታል አይትቷል አሉ። እና እኔ የሚሆች ነው የምትላሉ። ተናድ አንዳንድ ሴት መቶ ሄይ ጋይስ ዌይክ አፕ ትላለች አሉ አይሰማም። ደግሞ ይኸውልሽ የገለም ሰው እና የገለም ሰው በደንበጭ አረቄ ብቻ ነው የምትሰብሪው። ሰላም ወይ ደግሞ በአረፋ የግብጡ አረቄ የሚባለው ነው። አይሰበርም እኮ ቢራ አይሰብረውም እኮ ታውቂያለሽ። ገነምሶን ባህር ዳር የኮሎምቢያ አይሰብረውም፣ የሚሰብረው የጎጃሙ አረቄ ብቻ። እሱን ቅሞ- ቅሞ ለስድስት ለ6 ሰዓት በትክክል ሄዶ ጠላ ቤት ጠጣ፣ አረቄ ቢል ምንድን ነው ይሄ ጠጅ ቢል አይሰብረውም። ልክ ዋናዋን የጎጃሙን ያቻጭሯ ሁለቱን ሶስቱ ሲለጋበት ይሰብርለታል። ከዚህ በኋላ እንቅልፍ የሚይዘው ገባሽ? እና ይሄ ትውልድ ሰው ይሆናል፣ ታስቢያለሽ? ሰላም ዳጊ፣ ዳጊ ፍሬሽ ነው። ሰው ይሆናል። ሞጣ ዳጊ ፍሬሽ። ቀጥል እስኪ ቀጥል። አይ ምንም አይሆንም። ከተማ ነው የሚቀጥለው። ነገር የለኝም። ሰላም ነው ማለት ነው። ምንም፣ ወንድማችን ኦሮሞች ግን ስንት ስንት ማህይ ነው ያፈሩብን? እናንተ ግን ደንቆሮች፣ አይ ስንት ደንቆሮች ነው። ማን ነው ቲክቶክ የሰጠው ወይስ ስማርትፎን? ሰላም ሰላም ሰላም ያው እኔ እንኳን አንዳንድ አንድ ማለትም ፈል እናንተ ጭዌ ላይ ናችሁ። ያው አንዳንድ ስለ ጂኦ ስትራቴጂ ኮንፈረንስ ለመጣ ደግሞ አማን ነው ወይ? ጭዌ ላይ ጭዌ እኮ ነው ዋናው። የአዲስ አበባ ልጅ እኮ አልነካም እየተባለ ነው። አፈር ቅመው ያደጉ ጎጃሜዎች እኮ በለጡት እየተባለ ነው። እኛማ ሰማ ቀድማ እናክተነው እኮ ሌላው ሲነካ ቀረዘዝ እንድጊ አዎ ያ አዲስ አበባ ልጅ

ወደ ማዕድን ሚኒስቴር ሲወስደው ምን አርጉ፣ እንደምታየው ኮቱ ላይ የ18 ካራት ወርቅ ቁልፍ ደርድሮ መጣለ። አሁን ዲሲ ነው አለ ያለው። ዲሲ አዲስ አበባ ላይክ ባጀት ውስጥ ወደ ጠቅላላ ኢኮኖሚያ ወደ 500 ቢሊዮን ምናምን ደርሷል። አጠቃላይ የአዲስ አበባ ጂዲፒ ብናየው ግን ምንም አዲስ አበባ ረን የሚያደርገው ቲፒካሊ የአዲስ አበባ ልጅ አንድ ቢሊዮን እንኳን የሚሆን አይመስለኝም። የሚዘወረው ያው በክፍለ ሀገር ልጆች ነው። ቱቢ ሆነ ኦኬ